መዝህ ግበሩ ለቢጽክሙ ሐጸበ እግረ አርዳአሁ የደቀ መዛሙርቱን እግር አጥቦ። አላ አንትሙ ትብሉኒ እናንተ ጌታችን መምህራችን ትሉኛላችሁ። ወሰበንዘ ትብሉኒ እናንተ እንደዚህ እያላችሁኝ አጸብኩ እገሪክሙ እግራችሁን አጠብኳችሁ እናንተም እንዲሁ ለባልንጀሮቻችሁ ልታደርጉ ይገባችኋል። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ ያለ ኃይለ ቃል ነው። እንግዲህ ቤተሰቦች እንደምን አላችሁ? ሰላም ዘር ከሁላችን ጋር ይሁን። ሕማማቱን እያሰብን እለተ ሐሙስ ላይ ደርሰናል። በዚህ እለት አበይት የተከናወኑ ድርጊቶችን እስከ ምስጢራቸው ለማየት ነው የምንሞክረው። መጽሐፍ ቅዱስ ላይ እናንተ የማቴዎስ ወንጌል ምዕራፍ 26ን የዮሐንስ ወንጌል ምዕራፍ 13ን ማንበብ በቂ ነው፣ ግዝር ሀሳቡን ለመረዳት ማለት ነው። በዚህ ዕለት የሚታወሰው ወይም የሚዘከረው የመጀመሪያው እጽበተ እግር አምላክ ወሰብ የተባለ በመለኮታዊ ኃይሉ ቅድመ ዓለም የነበረ ረቂቅ ሰማዊ አምላክ በሥጋው የሐዋርያትን እግር ያጥብ ዘንድ ውሃ ይዞ ቀረበ። ወገቡን ታጥቆ ስምዖን ዘለምጽ እራት ያደረጉበት ቤት ማለት ነው። በዚያ ውሃ ይዞ ቀረበ። ደቀ መዛሙርቱን ያጠባቸው ጀመረ። በቅዱስ ጴጥሮስ ጀመረ፣ ከይሁዳ ጀመረ የሚሉ ሊቃውንት አሉ። ቅዱስ ጴጥሮስ አንተ ጌታ ስትሆን እንዴት ታጥበኛለህ ብሎ ተከራከረው። ማትታጠብ ከሆነ አልብ ከክፍል ምስሌ ከእኔ ድል ፈንታ የለህም በረከት የለህም ሲለው አደለም አደለ ጀንም ሌላው መላ አካላቴን መታጠብ ይገበኛል ብሎ መታጠብ ጀመረ ማለት ነው። እዚ ላይ የምናየው ፍጹም የሆነ ትህትናው ነው። ምስጢራዊ ደግሞ አለም ከማይሰራ ኃጢያት ከኃጢያት እድፍ የሚነፃበት የሚታጠብበት ጊዜ እንደደረሰ የሰው ልጅ የሚያደርገው ንጹህ ማርያም አምላክ እግዚአብሔር በትህትና የሐዋርያትን እግር አጥቦ እናያለን። ነው ፍጹም ትሕትናው የተገለጠበት ፍጹም ትሕትናው የተገለጠበት። ሐዋርያትን ካጠባቸው በኋላ ደግሞ እናንተም ለባልንጀሮቻችሁ እንዲህ አድርጉ ብሎ መመሪያ ያስተላለፈበት የመጀመሪያው ተአምር ነው። ይሄም የሚነግረን እግዚአብሔር አምላካችን ፍጹም ትሁት ሆኖ የሐዋርያትን እግር ካጠበ እኛማ ከዚህ በላይ ምን ልንሰራ እንደሚገባል። እኛ ምንድን ነው? እኛ ታላቅነት ምንድን ነው? ምኑ ሲያስታብየን ይሆን? እኛ በምን እንታበይ? እኛ አምላክ ፍጹም ትሁት ሲሆን፣ አምላክ የደቀ መዛሙርቱን እግር ሲያጥብ፣ ዛሬም መምህራነ ቤተ ክርስቲያን ቃሳት ፓትርያርኩ ሳይቀሩ ወረድ ብለው ለአራያ ተናነሻቻቸው ተከብሩ ሲያጥቡ እናያለን። በሌላው ህይወታችን ሁሉ ትሁታን እንድንሆን ነው አስበው። በሌላ ህይወታችን አሁን አሁን እንዲያው ትልቁ ፈተናችን ትቢት ነው፣ በል ነገር መታበይ። ሰው ማክበር የለ ታላቅ ማክበር የለ፣ እንደው ታላቁን ማክበር እንኳን ይቀርቷል። ተነስቶ ማስቀመጥ ነገር የለ፣ መከባበር የሚባል የለም። ከያዝን ይዘናል። እንዲያው ሌላውን ተውትና ቅዱሳት መካናት ላይ ሳይቀር ሰው ቤተክርስቲያን ላይ ቁሞ ይሄ ቦታ በቃ ይዋሉ ይዋሉ በሚል መንፈስ በሚል ሀሳብ አለማክበር፣ ሰው ተቀምጦ ዝም ይላል። ደህናውን መቀመጫ ይዘው ታላላቆቹ እየተንቀጠቀጡ የሚሆንበት ጊዜም ደርሰናል። ስለዚህ ቦታ ቦታውን ቢያውቅ ሰው ቢከባበር፣ ብንችል ምንበልጠ ሆን ተናናሾቻችን እንድናከብር ነው። አራየት ሰለለም የሚበልጡንን በትምህርት በስልጣንም በልዩ ልዩ መልክ በእድሜ የሚበልጡንን ማክበር እኮ ይሄ ግዴታችን ነው። አምላክ ግን የሁሉ ሆኖ ሳለ ሁሉን ያስገኘ ፈጣሪ ሆኖ ሳለ ዝቅ ብሎ በትሕትና የቅዱሳን ሐዋርያቱን እግር አጠበ። ከዚህ በላይ ፍጹም ትሕትና የለም። ስለዚህ ትዕቢት እንደማይረባን እንደማይጠቅመን፣ ትሕትናውን ገምጦ አስረዳን፣ አስተማረን ማለት ነው ሁለተኛው በስምዖን ዘለምጽ ቤት ስራተ ምስጢ ስራተ ቁርባንን ለሐዋርያት አሳይቷቸዋል። ማለት የኦሪቱ መስዋዕት አልፎ የሐዲስ ኪዳኑን መስዋዕት በዚያ ቤት ነው የጀመረላቸው። በሐሙስ ነው የሐዲስ ኪዳን መስዋዕት የተመሰረተው። ራት ሲበሉ ኅብስቱን አንስቶ ፈተተ አጠቃቀነ ቆረሰ ገመሰ ከአስራ ሦስት አደረገው አስራ ሦስት ማድረጉ አስራ ሦስቱን ሕማማተ መስቀል እቀበላችኋለሁ ሲላቸው በሌላ መልኩ ሐዋርያት አስራ ሁለት ናቸው ከእሱ ጋር አስራ ሦስት ጥሞ አጣመሙ ተቀብሎ ነው ያቀበላቸው ይሄ ስርዓት ዛሬም ካህናት አባቶቻችን ራሳቸው ቆርበው ወይም ተቀብለው ነው ምእመናን የሚያቀብሉት ስርዓት ነው አንደኛ እንዳይገርማቸው ትኩስ ስጋ አድርጎ ስለሰጣቸው፣ ለማደፋፈር ለማደፋፈር እንዲህ አይነት ስርዓት ሰርቶላቸዋል። ለቅዱሳን ሐዋርያት ደሙንም የአዲስ ኪዳን እንደሚ ይሄ ነው ብሎ አክብሮ ለውጦ ሰጥቷቸዋል። በነገራችን ይሄ መታሰቢያ በጣም እናሰምርበት ጉዳይ መታሰቢያ አይደለም። እውነተኛ ስጋው እስከ ዓለም ፍጻሜ ድረስ በየትኛውም ቤተ ክርስቲያን የሚሰዋው ስርዓት ቤተ ክርስቲያን ተከትሎ ሰዊት ተዋህዶ ቤተ ክርስቲያን የምትለውን የጸሎትና የአምልኮ ስርዓት ተከትሎ ስጋው የሚቀዳ ደሙ እውነተኛ ደሙ እውነተኛው ስጋው እንጂ ምሳሌ አይደለም። አንዳንድ ሰዎች ምሳሌ ሊያደርጉት ሲሞክሩ ይታያል። ለውጦ ይሄ ደሜ ነው፣ ይሄ ስጋዬ ነው ብሎ ነው። የደሜ መታሰቢያ ነው፣ የስጋ መታሰቢያ ብሎ አልሰጣቸው። አስቀድሞ ለእግዚአብሔር ሁሉ ስለሚቻል ከመሰቀሉ አስቀድሞ ስጋው ሳይቆረጥ ደሞ ሳይፈስ ይኸው ስጋዬ ይኸው ደሜ ብሎ ሰጣቸው ለቅዱሳን ሐዋርያት። ስለዚህ ይሄ ምስጢር ታላቅ የሆነ ምስጢር በዚህ ዕለት ነው የተሰጠን። ለምንድን ነው እግዚአብሔር ደም የሚጠጣ ያደረገው ካልን የሚበላ የሚጠጣ ነገር ከሰው ስለዚህ እዋሃዳችኋለሁ ሲል እኛ እንድናዋሃደው ስለወደደ በሚበላ አደረገው። ስጋና ደም ሆ ሌላው በውጭ የሚቀር ስለሆነ ምነው በስንዴ ያደረገው? ይሄ ትንቢት እንፍሬ ስርናይ ወይን ወቅብ በዛሃ ተብሎ ከዚያም በላይ በሚመስል ነገር ሊሰጠን ስንዴ የአማረ ሴት ጎበዝ ሴት የያዘችው እንደሆነ አሳምራ ገጀዋለች እና ስጋን ይመስላል። በሚመስል ነገር ሲሰጠን ነው። በሌላ መልኩ እንግዲህ ሲመገቡ ያደጉ ማርያም፣ ቅዱስ ዮሐንስ፣ ሌሎችም ቅዱሳን ከቤተ መቅደስ ሳይወጡ እግዚአብሔርን ሲያገለግሉ ያደጉ ነጽህ የተነጻን ድንግል ማርያም ስንዴ ተመግባለች ይችላል እና ከዚያም ምሳሌውን ሲያመጣ ነው። ለትንሣኤ ሙታን ምሳሌ ተደርጎም በቅዱስ ጳውሎስ ቀርባል በቆሮንቶስ ነው። አንተ የዘራው ስንዴ ሳይፈርስ ሳይበሰብስ አይበቅልም ብሎ እንደተነገረው እንዲሁም ከሙታን እንደሚነሳ የሰው ልጅም እንደዛው ሞተው ቀሩ የሰው ልጆች እንደገና ትንሣኤ እንዳላቸው ሲነግረን በስንዴ አድርጎታል ማለት ነው። ወይኑን እንግዲህ፣ ስለ ወይን የተነገረ ምስጢር አለ። ለዘይ ወይነ ምንትዩ ውእቱ ህይወቱ ብሎ ቅዱስ ሲራከም እንደተናገረው ወይን በደንብ ከተዘጋጀ ኃይል እየጨመረ ነው የሚሄድ እየበረ የሚሄድ እኔም ኃይል ጸውነው ናቸው አለው ሲል በወይን አድርጎ በሚመስል ደሙን በሚመስል ነገር ስጋና ደሞን ሰርቶልናል ማለት ነው። ስለዚህ ስጋና ደሞ በየዕለቱ የሚሰዋው ስጋው ደግሞ ምንም ቢሆን በካህኑ ድካም፣ በአገልግሎቱ ጎደሎነት፣ በዚያም በዚያም ምክንያት ስጋና ደሞ ከመሆኑ አይቀርም። ስጋና ደሞ ከመሆን የሚያስቀረው ነገር አማናዊ ስጋው አማናዊ ደሙን እንድንቀበል ስርዓትን እየሰራልን ዛሬ ነው ስርዓቱን። የተመሰገነ ይሁን። ከዚህ ጋር በተገናኘ ራት ሲበሉ ከበሉ በኋላ ሚል ዛ መጽሐፍ ቅዱስ ላይ ታገኛላችሁና እና እንዴት ወዲያው በልተው ስጋና ደሙን አቀበላቸው የሚል ጥያቄም ሊነሳ ይችላል። ሊቃውንት ሲተረጉሙት በተአምር ቀድሞ የበሉትን አጥፍቶላቸው እንደ ኦሪቱ መስዋዕት ማለት ነው ተዋላቸው የሐዲሱን መስዋዕት በሐዲስ ከርስ ነው የተቀበሉት። በሐዲስ ከርስ በሌላ መልኩ ሲበሉ አንስቶ ሲበሉ አንስቶ ከሆነ ሥጋና ደግሞ እዛው ውስጥ ከቀረበው ጽዋ አንስቶ ሥጋ ደግሞን ቀድሞ ሰጣቸው ማለት በዚህ ቀድሞ አለበሉ የሚል ትርጉም ያሰጠዋል። ዞሮ ዞሮ ሁሉም ማድረግ የሚቻለው እግዚአብሔር ምግብ በልተው እንደገና ሥጋና ደግሞ እንዲቀበሉ ግን አድርጎ ስርዓት የሰራ ይህን ማወቅ ያስፈልጋል። እሱ ሐጋጌ ሕግ የሚባል አምላክ ስለሆነ የሐዲስን መስዋዕት ሲገልጥላቸው የኦሪቱን ሽሮ በአዲስ ማንነት በንጹህ የሚመራ ካጠባቸው በኋላ መታጠባቸውም እንደ ንስሐ ቅድም እንዳልኳቸው ስርየተ ኃጢአት ነው እንደ ንስሐ እንደ ጥምቀት ይቆጠራል የልጅነት ጥምቀትም ምሳሌ ነው ከጥምቀት በኋላ ደግሞ እንዳቀበላቸው እናያለን ማለት ከዚህ ቀጥሎ የምናየው ሌላው የተደረገው ነገር ከእናንተ መካከል አሳልፈው የሚሰጠኝ አለ ብሎ በብዙ ምሳሌ ገልጦላቸው ሐዋርያት ከተሸበሩ በኋላ ከወጭት እጁን የሚሰድ እሱ አሳልፎ ይሰጠኛል ብሏቸው ይሁዳ ከወጭቱ እጁን ሰዶ፣ ተመብራት ጠፍቶ ሲበራ ማለት ነው። ስለዚህ የይሁዳን አምላኩን ኢየሱስ ክርስቶስን አሳልፎ መስጠትን በዚህ ላይ ደግሞ እናዘክራለን ማለት ነው። በመሸ ጊዜ እኩለ ሌሊት ይሁዳ ሊቃነ ካህናቱን ሰራዊትን ሁሉ ሰብስቦ አመጦ ስሞ አሳልፎ ሰጠ ይመስላል ስ ምኑት አገቦ ለወልደ እጓለ እመሕያው በመሳም ታሳልፈው ትሰጠዋለህን? በዚህ በኩል መጣህን? ፍቅሩን ወደ ጠብ ቀየርከው በጠብ በኩል መጣህ ብሎ መልስ መለሰለት። እንግዲህ ከመያዙ አስቀድሞ ደግሞ በዚህ ላይ ነገር መጸለዩ ነው። ኢየሱስ ክርስቶስ ጸለይ ሲባል ግራ ያጋባል። የጸሎትን ስራ ሲሰራልን ስጋ የለበሰ መሆኑን ነው። ስጋ ለባሽ ሁሉ ጸሎት እንደሚያስፈልገው እንዲያጸናው እመሰ ትፈቅድ ይልፍ ዝንቱ ጽዋ ምን በቃድብ የሆን ይህ ጽዋ ከኔ ይልፍ የሞት ብሎም ተናግሯል። በስጋ ሞትን መፍራቱን ያስ በስጋ የሚፈራ ስጋ እንደተዋህደ አህደ ያሳያል። መለኮን የሚቻለው አምላክ ሲሆን፣ በትርጉም ግን አባቶቻችን ሲያመሰጥሩልን እኔ ካልሞትኩ ካልተሰቀልኩ የዓለም መዳን ነው፣ የኔ ሞት የኔ መሰቀል ለዓለም ድነት እንዲሆን አድርግ፣ የኔ ሞት የኔ መከራ ለሌሎቹ የሚበቃ ይሁን፣ በእኔ ይብቃ ከዚያም በኋላ የሚነሱ ሰማዕታት ደግሞ እንደኔ አድርገው ሰውነታቸውን ለመከራ ለሞት አሳልፈው የሚሰጡ እንዲሆኑ አበርታ ሲል ሲል ነው ብለው ሊቃውንት ይተረጉሙታል። እና ሐዋርያትንም እየመጣ በሌሊት ተኝተው ሲያገኛቸው ትግፉ ጸልዩ፣ ከመ ኢትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ እያለ ያነቃቸው ነበር። ሲያነቃቸው በስተመጨረሻ ሊይዙት ሲመጡ እንደመጡ አይቶ፣ ከዚህ በኋላ ተኙ በቃ እረፉ አለች። ከዚህ በኋላ የሚያዝበት ጊዜም ስለደረሰ እንግዲህ እረፍት አድርጎ ብሎ ሐዋርያትን ማሰናውታቸዋል። ጌታ ኢየሱስ ክርስቶስን በያዙት ጊዜ ቅዱስ ጴጥሮስ ሰይፉን መዞ የሊቀ ካህናቱን አገልጋይ ጆሮውን ቆርጦታል ወመተረ እዝኖ ዘየማን ይላል። ቀኝ ጀሮውን ቆረጠው። ለምን ቢሉ ጌታውን ይወድ ነበረና ይዘከልለት መስሎት። ሌሎቹም ቢሆን እንደብድባቸው እናባራቸው ብለው ነበር። እኔ መከላከል የማልችል ይመስላችኋል? አባቴ እልፍ አእላፍ አሰራዊትን ይልክልኝ ነበር። ግን መሞቴ ግድ ስለሆነ ጆሮውን መልሶ ገጥሞለታል። የካህን እጅ አይደፍርምና ጆሮ ቆረጠ፣ ምነው አንገቱን ሳይቆርጠው ቀረ? ይላሉ ሊቃውንት። የካህን እጅ የቄስ እጅ አይደፍርምና ለመባረክ ነው ካህን የሚደፍረው እንጂ ለመደብደብ እንደማይደፍር ያሳያል። ከዚያ ውጭ አንገቱን ቆርጦት ቢሆን ቢሞት የኢየሱስ ክርስቶስ ሞት የእውነት ይገባዋል ያሰኝ ነበረ። ፍርድን በፍርድ ስላስገደለ ተገደለ እንዳይባል ጀሮም ወቀ ትንቢትም ተነግሮለታል። ያ የገዛህ እንደሆነ በሰባት ዓመት ነፃ አውጣው ገ ስደደው አይ ኑሮው ጣፍጦኛል እዚህ እናንተ ጋር እንኖራለሁ፣ ተመችቶኛል ካለ ግን ጀሮውን በስተ ግዛው ቅነዮ ይላል። ግዛ የዛን ምስጢርም ሊቃውንት ቤተክርስቲያን እዚህ ጋር ያገናኙታል። እንግዲህ እንዲህ አይነት መታሰቢያዎች የሚታሰቡበት እለት የተደረገበት እለት እለተ ሐሙስ፣ ጸሎተ ሐሙስ እንለዋለን ማለት ነው። ከምንም በላይ ከምንም በላይ ትህትናውን የገለጠልን በፍጹም ቸርነቱ በለጋስነቱ እንኩ ብሉ ጠጡ ብሎ ይሰጠን እየሰጠ ጸልዮ ጸልዩ ብሎ ስርዓትን ይሰራልን የጸሎትን ኃይል ያሳየን። በመከራ መካከል ለጠላቶቹ ምሪታ ሁሉም ማድረግ የሚቻለው አምላክ በጠላቶቹ እጅ ሲያዝ በትትና በፍቅር ህግን ሁሉ ሊፈጽም ለሞት ራሱን ሲያዘጋጅ ስለ ፍቅራችን እኛን ስለ መውደዱ ሞትን ይቀምስ ዘንድ አሀዝዎ ለመላኪ ሁሉ ሁሉን በእጁ በእጁ የያዘ ጭብጥ እርግጥ አድርጎ የሚገዛ ጌታ ሰዎች እጃቸውን ጭነው ሲይዙት ታገሰ ፍጹም እና ስለ ትዕግስቱ፣ ስለ ትትናው፣ ስለ ገሰ ስለ እምረቱ ስሙ የተመሰገነ ይሁን። ሀሎያ ረፈቀ ምስል የወሙ በድራር ለዲበኪ ይነብር ወሎሞ አራየ ስርዓተ ምስጢር ዘቁርባን ንጉሰ ነገስት ወእግዚአ ኩሉ ፍጥረት ለስም አጠራሩ ክብር መስጋና ይሁን። ንመርታ ቀጣይ ዕለት ለተዓር ከጠዋት ጀምረን ደሞ እግዚአብሔርን ስቅለቱን እያሰብን መከራውን እየትን በፍጹም ትጋት እየሰገድን እየጸለይን ከካህናቱ ከ ከርትተን እግዚአብሔርን እንድናገለግለው እኛም እንድንጠቀም በረከት እንድናገኝ አምላካችን ይፍቀድልን። እግዚአብሔር ከሁላችን ጋር ይሁን። እንበለ ደዌ ወሕማም፣ እንበለ ጻማ ወድቃም አመ ከመዮም ያብፅሐን፣ ያብፅህክሙ እግዚአብሔር በሰላም